ሻምል ከዲር ይባላለኝ የባሌ ተራራዎች ብሔራዊ ፓርክ ኃላፊ ነኝ። ብሔራዊ ፓርክ የተመሰረተው በ1962 ነው። አጠቃላይ ስፋቱ 2150 ኪሎ ሜትር ስኩዌር ሲሆን በሁለት ዞንና ስድስት ወረዳ እንደውም በ28 ቀበሌ ነው የሚያዋስ ነው። ፓርኩ ከባህር ጠለል በላይ ከ1500 እስከ 4377 መሀል ነው የሚገኘው። 4377 ቱሉ ዲምቱ ነው የሚባለው። ይሄ በሀገራችን ሁለተኛ ከፍታ የያዘ ነው። ስለዚህ በዚህ መሀል ብዙ እጽዋቶችን ብዙ የዱር እንስሳትን ብዙ አዋፋቶችን በብዛት እናገኛለን ማለት ነው። ለምሳሌ ከአጠቃላይ ከእጽዋት ስንጀምር ወደ 1667 የሚሆኑ እጽዋት ተለይቶ ከዚህ ውስጥ ወደ አንድ መቶ ሰባ ሰባት የሚሆኑ በሀገራችን ውስጥ ብቻ የሚገኙ ሲሆኑ ወደ ሰላሳ አራት የሚሆኑ ደግሞ በባሌ ውስጥ ብቻ የሚገኙ ናቸው ማለት ነው። እንዲሁም በአጥቢ የዱር እንስሳት ወደ ሰማንያ የሚሆኑ አጥቢ የዱር እንስሳት ተለይቶ ከዚህ ውስጥ ሀያ ሁለት የሚሆኑ በሀገራችን ውስጥ ብቻ የሚገኙ ናቸው። ከዚህ ውስጥ እንደ የደጋ አጋዘን፣ ቀይ ቀበሮ ሚኒሊክ ቡሽ ባክ የምንለው እንዲሁም የባሌ ጦጣ የመሳሰሉት ይሄ በብዛት በባሌ ተራዎች ብሔራዊ ፓርክ ውስጥ የሚገኙ ናቸው ማለት ነው። ስለዚህ ባሌ ተራዎች ብሔራዊ ፓርክ አጠቃላይ ይህንን ፋውና እንዳ ፍሎራ ወይም ደግሞ በብዛት ይሄ ባዮዳይቨርሲቲ ሆትስፖት የሚባል ቦታ ነው ማለት ነው። ሲማሎ ትልቅ ሲማሎ ባሌ ተራሮች ብሔራዊ ፓርክ አንድ ፓርክ ሺ ተፈጥሮ ወይም ደግሞ ዋን ፓርክ ማኒ ወርልድ የሚልበት ሁኔታ አለ ማለት ነው። አጠቃላይ በእጽዋት ላይ በመመርኮዝ ባሌ ተራሮች ብሔራዊ ፓርክ ወደ አምስት ዞኖች ነው የሚከፈለው። አንደኛው አሁን ያለንበት ቦታ ነው፣ የሰሜናዊ ግራስ ላንድ ወይም ደግሞ ሰሜናዊ የሳር ምድር የሚባለው ነው። ስለዚህ አሁን ካሉት ቦታ ውስጥ አሁን ያለንበት ቦታ ስፔሲፊካሊ ጌስ የግራስ ላንድ ወይም ደግሞ ሰሜናዊ የግራስ መሬት ነው የሚባለው። በብዛት እዚህ አካባቢ የሚገኙት የደጋ አጋዘን ነው እንደሚታዩት በብዛት የደጋ አጋዘን እዚህ ነው የሚገኙት። እንደ ከርከሮም ሬድባክ፣ በብዛት ዳይቨርሲቲ ነው የሚኖሩት ማለት ነው። ስለዚህ ሁለቱ ተራራ መሀል ነው ይሄ ግራስ ላንድ የሚገኘው። ስለዚህ ይህንን ተራራ መጠበቅ ማንከባከብ ለዛሬ ትውልድ ብቻም ሳይሆን ለነገም ትውልድ ትልቅ ጠቀሜታ አለው ማለት ነው። የአካባቢ መንግስት አካላትም ይህንን አውቆ ተገንዝቦ ይህንን ፓርክ ለዛሬ ትውልድም ለቀጣይ ትውልድም እየጠበቅን ያለ ነው ማለት ነው። በዋናነት ባሌ ተራራዎች ብሔራዊ ፓርክ ከተመሰረተ ብዙ አመት ነው። 1962 ዩኒስኮ ብዙ ክራይቴሪያ ሲያሟላ ነበር ባሌ ተራራዎች ብሔራዊ ፓርክ ነገር ግን ረጅም አመት ቴንታቲቭ ሊስት ውስጥ ቆይቶ 16 እንደኛ መስከረም ላይ ሰፕቴምበር ኤቲን 2023 ላይ በሳዑዲ አረቢያ በሪያድ የአለም ቅርጽ ሆኖ ተመዝግቧል ማለት ነው በአለም ተመዘገበ ማለት ጥሩ የሆነ ፕሮሞሽን ስራ ይሰራበታል ስለዚህ የአካባቢው ህብረሰብም ከዚህ የበለጠ ጥቅም ቱሪስቶች በብዛት ስለሚመጡ ይህንን ፓርክ ለማየት በብዛት ስለሚመጡ ባሌ ተራራዎች ብሔራዊ ፓርክ ለቱሪስት በጣም ከሚመረጡ ቦታዎች ውስጥ ነው ማለት ነው ዛሬ አሁን ጌስ አካባቢ ነን። ነገ ደግሞ ወደ ሳነቴ ስንል ሌላ አለም ነው የምናየው። ከዛ ደግሞ ወደ ሀረና ስንል ሌላ አለም ነው የምናየው። ወደ አስጣ ቦታ ስንል ደግሞ ሌላ አለም ነው የምናየው። ስለዚህ አንድ ፓርክ ውስጥ ትንሽ ፓርክ ነው የሚመስለው እንጂ በዚህ 2150 ኪሎ ሜትር ስኩዌር ውስጥ በዚህ በኢሊቬሽን ልዩነት ውስጥ የተለያየ ነገር ነው የምናየው። ዛሬ ያያናቸው እጽዋቶች፣ የዱር እንስሳት ነገ እናየው ነገ ደግሞ ሌላ ነገር ነው የምናየው። ነገ ሌላ አለም ውስጥ ነው ምንለው ስለዚህ ለዚህ ነው ሌሎች ከአፍሪካ ሀገራት ጋር ሲወዳደር ራሱ ባሌ ብሔራዊ ፓርክ በጣም ትልቅ ደረጃ ላይ ነው ያለው። ስለዚህም ነው ብዙ ቱሪስቶች ስለሚመጡት ይህንን የአካባቢ ህብረተሰብ ይህንን አውቆ ተገንዝቦ በደንብ የበለጠ ይህንን ፓርክ ተንከባክቦ ጠብቆ የበለጠ ደግሞ እንዲጠቀም እያደረግን ስለሆነ የአካባቢ ህብረተሰብም ሆፕፎሊ በደንብ ስለሚጠበቅ ይሄ በዋናነት የፓርኩ አላማ ነው ማለት ነው።